ዛሬ በኃይል እንጸልያለን። ለእናንተ ጸልያለሁ፣ ለቤተሰቦቻችሁ ጸልያለሁ። እንዲጸለይላቸው የምትፈልጓቸውን ነገሮች ሁሉ እዚህ ኮሜንት ላይ በመጻፍ ታስቀምጣላችሁ። አደገኛ የሆነ ጸሎት ዛሬ እንጸልያለን። ይውል ሲታ ያላችሁ ከዚህ ጸሎት በኋላ የብዙዎቻችሁ ህይወታችሁን እግዚአብሔር ይፈታዋል። አገልግሎታችሁን ይፈታዋል። ትዳራችሁን ይፈታዋል። ፋይናንሳችሁን ይፈታዋል ነገራችሁን ልዑል አምላክ እግዚአብሔር ያስለቅቀዋልና፣ በኃይል ሞልቶኝ ነው ዛሬ ወደ እናንተ የቀረብኩት። በውስጤ ደግሞ የሞላኝ የጦርነት ጸሎት ነው፣ የውጊያ ጸሎት ነው። ወደዚህ ነገር ውስጥ ከመግባቴ በፊት አሁንም ምነግራችሁ ለብዙ ኢትዮጵያውያን ለብዙ ኤርትራውያን ይሄ መልእክት በያሉበት ስፍራ እንዲደርሳቸው ሼር ሼር አድርጉ። በየግሩፑ ለምትወዷቸው ሰዎች ሁሉ ሼር ሼር አድርጉ። ዛሬ ትኩረት የማደርገው ጸሎት ላይ ነው። ኢየሱስ ክርስቶስ ጌታ ነው። የብዙ ሰዎች ህይወታቸው፣ አገልግሎታቸው፣ ትዳራቸው ላይ፣ ኑሯቸው ላይ፣ ልጆቻቸው ላይ፣ ቢዝነሳቸው ላይ፣ ጤንነታቸው ላይ፣ በተሰማሩት ነገር ላይ፣ እጮኝነቶቻቸው ላይ ሰልፍ ይበዛባቸዋል፣ ጦርነት ይበዛባቸዋል። እና የዚህ ነገር ምንጩ ችግሩ አንዳንድ ሰዎች ምን እንደሆነ ግራ ይጋባሉ። አንዳንዶች ይለፋሉ፣ ይደክማሉ፣ ይሰራሉ፣ ነገር ግን በስራቸው ውጤት አያገኝም። አንዳንድ ሰው ይማራል፣ ይለፋል፣ ይደክማል፣ በትምህርቱ ላይ ውጤት አያገኝም። አንዳንዱ ሰው በትዳሩ ላይ የሚፈልገውን ውጤት አያይ። አንዳንድ ደግሞ አገልጋዮች በአገልግሎታችሁ ትለፋላችሁ፣ ትደክማላችሁ፣ ውጤቱን ግን ቶሎ አታዩ። ምንድን ነው ይሄ ነገር? ከዚህ ነገር ጀርባ ያለው ነገር ምንድን ነው? አሁን ዛሬ በደንብ እግዚአብሔር ቃል ካሳየዋችሁ በኋላ መጸለይ ይፈልጋለሁ ማለት ነው። መጸለይ ይፈልጋለሁ፣ እንጸልያለን። እግዚአብሔር ተአምራትን ያደርጋል። ብዙዎቻችሁ ከእግዚአብሔር መለኮታዊ ኃይል ጋር የምትገናኙበት ቀን ነው የሚሆነው። ብዙዎቻችሁን እግዚአብሔር በመንፈሱ የሚጎበኝበት የጉብኝት ቀን ነው የሚሆነው። ዛሬ ብዙዎች ላይ መናገር መተንበይ ይፈልጋለሁ። እግዚአብሔር ነገራችሁን ይፈተዋል። ከእግዚአብሔር ቃል ላሳያችሁና ከዛ በኋላ እንጸልያለን። ኢዮብ ምዕራፍ ሶስት ቁጥር ስምንት ላይ እንደዚህ ይላል። እኔ ጥቅሱን ስናገር በልዩ ልዩ ቋንቋ በኦሮምኛ፣ በአማርኛ፣ በትግርኛ፣ በእንግሊዝ በተለያየ አይነት ቋንቋ ለሚሰሙት ጥቅሱን ኮሜንት ላይ ከኔ ጋር ታስቀምጣላችሁ። ኢዮብ ምዕራፍ ሶስት ቁጥር ስምንት ላይ እንደዚህ ይላል ሌዋታንን ለማንቀሳቀስ የተዘጋጁ ቀንን ቀኑን የሚረግሙ ይርገሙት ይላል። ተመልከቱ እዚያ እነሆ ሌዋታንን ለማንቀሳቀስ እችኛውን ክፍል ብቻ ነው የምፈልገው። ሌዋታንን ለማንቀሳቀስ የተዘጋጁ ቀኑን የሚረግሙ ይርገሙት ይላል። አይታችኋል? ሌዋታንን ለማንቀሳቀስ ቀኑን የሚረግሙ ይርገሙት ይላል በጣም የሚገርም ነገር ነው ይ ሌዋታን ምን እንደሆነ የእግዚአብሔር ቃል በሌላ ስፍራ በኢሳያስ ምዕራፍ 27 ከቁጥር አንድ ጀምሮ እንደዚህ ይላል ኢሳያስ ምዕራፍ 27 ቁጥር አንድ ላይ በዚያን ቀን እግዚአብሔር ፈጣኑን እባብ ሌዋታንን ጠማማውን እባብ ሌዋታንን በጠንካራ በታላቅ በብርቱ ሰይፍ ይቀጠዋል። በባህር ውስጥ ያለውን ዘንዶ ይገድላል ይላል ኢየሱስ ክርስቶስ ጌታ ነው። በዚያን ቀን ይላል። እቺ ቀን ዛሬ የብዙዎቻችሁ ቀን እቺ ቀን ነው። መጥቶ ነው። በዚያን ቀን እግዚአብሔር ፈጣኑን እባብ ሌዋታንን ጠማማውን እባብ ሌዋታንን በጠንካራ በታላቅ በብርቱ ሰይፍ ይቀጣል። በባሕር ውስጥ ያለውን ዘንዶ ይገላል ይላል ኢየሱስ ጌታ ነው። ይሄ ሌዋታን የተባለው ከተቀጣ ከተገደለ ከሞተ በኋላ የሚቀጥለው ነገር እንደዚህ ይላል። በዚያን ቀን ለተወደደው የወይን ቦታ ተቀኙለት። እኔ እግዚአብሔር ጠባቂው ነኝ፣ ሁል ጊዜ አጠጣዋለሁ፣ ማንም እንዳይጎዳው በሌሊትና በቀን እጠብቀዋለሁ፣ ይላል ኢየሱስ ክርስቶስ ጌታ ነው። እና በዚህ ስፍራ ላይ በኢዮብ መጽሐፍ ላይ ስትመለከቱ የሚገርመ ነገር ነው የምትመለከቱት አይታችኋል፣ ሌዋታንን ለማንቀሳቀስ ቀኑን የሚረግሙ ይርገሙት ይላል። እነዚህ የሟርትና የእርግማን መንፈስ ያለባቸው ሰዎች ሰዎች ላይ ሲያሟርቱና የእርግማንን ቃል ሲናገሩ ይህ ሌዋታን የተባለው አውሬ መንቀሳቀስ ይጀምራል። ለምንድን ነው የሚንቀሳቀሰው? እነዚህ ሟርትና እርግማን የተሞሉ ሰዎች የሚራገሙትን የሚያሟርቱትን ሟርታቸውና እርግማናቸውን በሰዎች ላይ ለማጽናት ያ ነገር አካል እንዲዝ ይሄ የሌዋታን መንፈስ ይንቀሳቀሳል። አይታችሁ ከሆነ የሚገርማችሁ ነገር በጨለማው ዓለም ላይ ብቻ አይደለም ይህ መንፈስ የሚሰራው፣ በቤተ ክርስቲያን ውስጥ ራሱ አንዳንድ አገልጋዮች ላይ አንዳንድ ቅዱሳን ላይ ካያችሁ፣ የሟርትና የእርግማን መንፈስ ነው ያለባቸው። ማሟረት ይወዳሉ፣ መራገም ይወዳሉ። እህቶቻቸውን መራገም፣ ወንድሞቻቸውን መራገም። አንዳንድ እኔ የገጠመኛል ጾም ጸሎት ይዘው የሚራገሙ አገልጋዮች፣ አይሁንለት፣ አይሳካለት፣ አይሁንላት፣ አይሳካለት እያሉ የሚራገሙ የሚያሟርቱ አገልጋዮች አሉ። የሚያሟርቱ ቅዱሳን አሉ። አይታችኋል። እነዚህ ሰዎች ሲያሟርቱ ሲራገሙ ይሄ የሌዋታን መንፈስ መንቀሳቀስ ይጀምራል። ስለዚህ ስለ ሌዋታን መንፈስ ሲናገር ምን ይላል? በኢሳያስ ሃያ ሰባት ላይ በዚያን ቀን ይላል፣ ፈጣኑን እባብ አይታችኋል። እባብ አለው። ፈጣኑን እባብ ሌዋታንን፣ ጠማማውን እባብ ሌዋታንን። አየ አይታችኋል። ይሄ እባብ ፈጣን ነው፣ ጠማማ ነው። ሌዋታን ይሄ የሌዋታን መንፈስ የጨለመው መንፈስ ነው። ስለዚህ ወገኖቼ ከአፋችሁ የሆነ ቃል ከማውጣታችሁ በፊት ቤኬርፉል ተጠንቀቁ። እናንተ ሟርት ስታሟርቱ፣ የእርግማን ቃል ስትናገሩ ከጀርባችሁ ላይ ያንን ሟርትና እርግማን የሚያስፈጽመው የሌዋታን መንፈስ ነው፣ የሌዋታን መንፈስ ነው። ስለዚህ ዛሬ መገልበጥ እፈልጋለሁ በአንዳንዶቻችሁ ላይ በእናት የተረገመባችሁ እርግማን ያለባችሁ በአባት ተረግማችሁ እርግማን ያለባችሁ፣ በእህት በወንድሞች እርግማን ያለባችሁ፣ አያችሁ፣ ይሄ የእርግማን የሟርት መንፈስ ተጣብቆባችሁ ከዚህ ሟርትና የእርግማን ቃል የተነሳ ነገራችሁ መፈታት ያቃት፣ ማግባት ያቃታችሁ፣ መውለድ ያቃታችሁ። እኔ አስታውሳለሁ፣ የሚገርም ነው። አንድ ከተማ ለአገልግሎት ስቴዲየም ላይ ተጋብዤ ለአገልግሎት እጄ እዛ ከተማ በጣም የሚገርማችሁ ነገር አንድ ሰው አገልግሎት ስቴዲየም ፕሮግራም ጨርሰን ወደ ማረፊያ ክፍል እየሄድን እያለ አስፋልት ላይ ተኛ ማለት ነው። ያ ሰው አስፋልት ላይ ተኛ። ምን ሆነ ነው ወንድሜ ስለው፣ የእግዚአብሔር ሰው ቤቴን ሳትረግጥ አትሄድማል። እኔ እግዚአብሔርን የምወድ ሰው ነኝ። እግዚአብሔርን የማመልክ ሰው ነኝ። አስራቴን በአግባቡ የምሰጥ ሰው ነኝ። አገልጋይ የምወድ የማስተናገድ ሰው ነኝ ብሎ እየተናገረ፣ የሚያውቁት ሰዎች እውነት ነው፣ የእግዚአብሔር ሰው እውነት ነው የእግዚአብሔር ሰዋል። እና ምንድን ነው ታዲያ ችግር ስለው ቀኔና ባለቤቴ ከተጋባን ብዙ ዓመት ሆኖናል፣ መውለድ አልቻልም። ማለት የሚገርመ ነገር የእግዚአብሔር መንፈስ ምን አለኝ አብረው ወደ ቤቱ ግባና ጸልይለት የምገልጥል ሚስጥር አላለኝ። ከዛስ ተያይዘን ወደ ቤቱ ገባን። ከኔ ጋም አብረው የነበሩ አገልጋዮች ነበሩ። የቤተ ክርስቲያን መሪዎች ነበሩ። ብዙዎችንን ተሰባስበን ወደ ቤቱ ገባን። ለእሱና ለባለቤቱ ገና ጸሎት ሲጀምር፣ የሚገርማችሁ ነገር የእግዚአብሔር መንፈስ አንድ ነገር ገለጠልኝ። የባለቤቱ አባትና የባለቤቱ ታላቅ እህት ባለቤቱን እንደረገሟት ከዚህ እርግማን የተነሳ ማዕፀኗ እንደተዘጋ ጌታ ተናገረኝ። በጣም የሚገርማችሁ ነገር አስታውላችሁ ስሙ፣ የባለቤቱ አባትም ነቢይ ነው፣ የባለቤቱ ታላቅ እህትም ነቢይ ናት። የሚገርማችሁ ነገር ወዲያው ስልክ እንዲደወል አደረጉ። ታላቅ እህትሽ አለች አይደል? ያላገባች አልኳት። አዎ አለች አለኝ። እህትሽ ነቢይ ናት አገልጋይ ናት አልኩኝ። አዎ ነቢይ ናት፣ አገልጋይ ናት። አባትሽ ነቢይ ነው አገልጋይ ነው ስላት፣ አዎ ነቢይ ነው፣ አገልጋይ ችግሩ ያለው እነሱ ጋር ነው እነሱ ጋር አሁን ደውሉልኝ አልኩ ከዛስ መጀመሪያ እህቷ ጋር ተደወለ ከዛ በኋላ እኔ የኬሌ ይባላለሁ አሁን እየጸለይን እያለ እግዚአብሔር ገለጠልኝ እህትሽን ረግመሻታል አልኳት እግዚአብሔር ከገለጠ የእግዚአብሔር ሰው እኔ አልዋሽም አዎ ረግሚያት አለሁ ለምን ረገምሻ ስል ከእኔ ቀድማ ስላገባች አለች የገዛ እህቷ ታናሿ ስላገባች ከእኔ ቀድማ ስላገባች አለች ረግምያት አለሁ ማኅፀኗ ይዘጋ ብዬ። በይ አሁን ይቅር በያት ማርያት አልኩኝ። ወገኖች በጣም የሚገርምና የሚደንቅ ነገር። ከዛ በኋላ ውቁ ብላ አለቀሰች፣ እግዚአብሔር በስውር ያደረግኩትን በአደባባይ ገለጠው ብላ። ከዛ እንደገና አባት ጋር ተደወለ። ሰላም ለርሶ ይሆን። ከዛስ እግዚአብሔር እንደዚህ ለአገልግሎት መጥቼ እግዚአብሔር እንደዚህ ገልጦልኝ ነው የደወልኩት። ልጆትን ረግመዋል፣ አልኩኝ። አው ረግም ያለው። ለምንድን ነው የረገመው? ማኅፀኗ ልጅ አይውለድ ብዬ ረግም ያለው። ለምንድ ነው የረገሙት? ታላቋ እያለች ቀድማ ስላገባች አንዳንድ አይታቸዋል ወገኖች። ከዛ በኋላ ይቅርታ እንዲጠይቁ ምናምን ምናምን ባጭሩ አስደረኩኝ። ታሪኩን ሳሳጥርላቸው በጣም የሚገርም ታሪክ ነው። ከዛስ በኋላ ጸለይኩላቸው እዛው። የሚገርማቸው አሁን ተደጋጋሚ ልጆች ወልዳለች። አያችሁ፣ አንዳንዶቻችሁ በአባት ተረግማችኋል፣ አንዳንዶቻችሁ በእናት ተረግማችኋል፣ አንዳንዶቻችሁ በእህትና በወንድሞች ተረግማችኋል፣ አንዳንዶቻችሁ በጓደኞቻችሁ ተረግማችኋል፣ አንዳንዶቻችሁ በሰፈር ሰዎች የሟርትና የእርግማን ቃል ወጥቶባቸዋል። ዛሬ የሰራዊት አምላክ እግዚአብሔር ይህንን በእናንተ ላይ የተሟረተውን ሟርት፣ በእናንተ ላይ የተነገረውን እርግማን፣ ሕይወታችሁን አስሮ የያዘ አገልግሎታችሁን አስሮ የያዘ ትዳራችሁን አስሮ የያዘ ፋይናንሳችሁን አስሮ የያዘ ጤናችሁን አስሮ ያዘው ይህንን የሌዋታንን መንፈስ በኢየሱስ ክርስቶስም እግዚአብሔር ይገለብጠዋል፣ እግዚአብሔር ይገለብጠዋል። ዛሬ ወንድሞቼ ና እህቶቼ እግዚአብሔር በበቀል መንፈስ በበቀል ኃይል ሞልቶኝ ነው ወደ እናንተ ያመጣኝ። ስለዚህ ሰዎች የሟርትን ቃል የእርግማንን ቃል ሲናገሩ ከሰዎች ጀርባ ሆኖ የሚሰራ ይሄ የሌዋታን መንፈስ ነው። አይታችኋል። በኢዩ መጽሐፍ ላይ ቀኑን ሌዋታንን ለማንቀሳቀስ ቀንን የሚረግሙ ይርገሙ አለ። ይህን ቃል የተናገረው እዮብ በደረሰበት ነገር ተማሮና ተናዶ የተናገረው ቃል ነው። እስቲ ይሄ የሌዋታን መንፈስ ይሄ ጠማማ እባብ ይሄ ጠማማ እባብ ይሄ ፈጣን እባብ በብዙዎች ላይ እየሰራ ነው ያለው። ስለዚህ ወገኖቼ አሁን በተለይ በዚህ በየሶሻል ሚዲያው ላይ በእናንተ ላይ የሚሟረት ሟርት የሚነገር እርግማን ከዛ ከሟርት ጀርባ የሌዋታን ስፒሪት ነው የሚሰራው፣ የሌዋታን መንፈስ ነው የሚሰራው። እግዚአብሔር ዛሬ በኢየሱስም ከሕይወታችሁ ላይ ገለብጠዋል፣ ከአገልግሎታችሁ ላይ ገለብጠዋል፣ ከትዳራችሁ ላይ ገለብጠዋል፣ ከኑሯችሁ ላይ ገለብጠዋል፣ ከቢዝነሳችሁ ላይ ገለብጠዋል፣ ከጤናችሁ ላይ ገለብጠዋል። ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ ነው። ዛሬ ይገለበጣል በል ውስጥ እግዚአብሔር ይገለብጠዋል። ወገኖቼ እየተሰማችሁ ነው ድምፄ በደንብ እግዚአብሔር ይገለባብጠዋል ሼር ሼር አድርጉ ለብዙ ሰዎች እንዲደርስ ብዙ ሰው ነፃ መውጣት አለበት ዛሬ ብዙ ሰው መፈታት አለበት ዛሬ አንዳንድ ሰው ይህን ሚስጥር አያውቅም አሁን እቺ ምስኪን ሴት እህቷ እንደረገመቻት አታውቅ አባቷ እንደረገማት አያውቅም እግዚአብሔር ነው ሚስጥሩን የገለጠው። እግዚአብሔር ነው ሚስጥሩን አደባባይ ላይ ያወጣው። ሚስጥሩ ተገለጠ ዛሬ። አስሯችሁ ያዘ ነገር ለዘመናት አስሯችሁ ያዘ፣ እየተገዳደራችሁ አለ፣ ከፊታችሁ እየተቋቋመ ያለ፣ እያዘገያችሁ ያለ መንገዳችሁን እያዘገየ፣ ፋይናንሳችሁን እያዘገየ፣ ጤናችሁን እያዘገየ፣ አገልግሎታችሁን፣ ራእያችሁን እያዘገያል። የሌዋታን መንፈስ እግዚአብሔር ይገለብጠዋል። የሆነ ነገር ጀምራችሁ እንዳይሳካላችሁ፣ በተለይ በተለይ አሁን ቸርች ውስጥ በከባዱ እየሰራ ነው ያለው ይሄ የሟርት መንፈስ የእርግማን መንፈስ፣ እግዚአብሔር አምላክ ዛሬ ገለባብጠዋል። እየተሰማችሁ ከሆነ ምልክት ስጡኝ ወገኖች፣ ዛሬ የብዙዎች ቀን ነው። ዛሬ ቀናችሁ ነው። የምትፈቱበት ቀን ነው። ነጻ የምትወጡበት ቀን ነው። ይሄ ቀንበር ከላያችሁ ላይ የሚሰበረበት ቀን ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ ነው ለዘላለም። ሃሌሉያ የስ ሎርድ። ይሰባበራል። ይሄ ሟርተ መንፈስ፣ ይሄ እርግማን መንፈስ። በዚህ አገልግሎት ውስጥ ለረጅም ዓመት አገልግያለሁ። በዚህ በዴሊቨራንስ ነፃ በመውጣት አገልግሎት ውስጥ በጥንቆላ ነገራቸው ሰዎች ተተብትቦ በማሟርት በድግምት በመተት ከአንዳንድ ሃይማኖቶች ጀርባ የሚሰራ የሃይማኖት መሪ ነን እያሉ ሰውን እያደነዘዙ እግዚአብሔር ይህን መንፈስ ይገለብጠዋል። በማሟርት፣ በጥንቆላ፣ በድግምት፣ በአስማት፣ በመተት፣ በመስተፋቅር የአንድን ሰው በረከት ወደ ሌላ ሰው እያስተላለፉ የአንድን ሰው እውቀት ወደ ሌላ ሰው እያስተላለፉ የአንድን ሰው ጤና ወደ ሌላ ሰው እያስተላለፉ የአንድን ሰው ትዳር ወደ ሌላ ሰው እያስተላለፉ የሃይማኖት መሪ ነን እያሉ በሃይማኖት ውስጥ ተሰውረው የሚሰሩ አደገኛ የጥልቁ ዓለም የዲያብሎስ አገልጋዮች የሆኑ አሉ። በየሃይማኖት ውስጥ ተሸሽገው የሚሰሩ በኢየሱስ ክርስቶስ ስም በዚህ የመንፈስ አሰራር ላይ የእግዚአብሔር እሳት ይውረድበት። የበቀል እሳት ይውረድበት። የአምላኬ እሳት በጌታ በኢየሱስ ክርስቶስ ስም ይውረድበት። ጉልበት ሁሉ ለዚህ ኢየሱስ ለተባለ ስም ይንበረከቃል፣ ምላስ ሁሉ ጌትነቱን ያውቃ። በሰማይ ኢየሱስ ክርስቶስ የሚለው ስም የተከበረ የተፈራ ነው። በምድር ኢየሱስ ክርስቶስ የሚለው ስም የተፈራ የተከበረ ነው። በጥልቅ ውስጥ የኢየሱስ ክርስቶስ ስም የተፈራ የተከበረ ነው። ዛሬ ወገኖቼ ይሄ መንፈስ ከብዙዎቻችሁ ላይ ሳታውቁ ተጣብቆባችሁ ያለ በሆነ በአገልጋይ በሆነ በክርስቲያን ሊሆን ይችላል፣ በእናት በአባት ሊሆን ይችላል። እናት አባት ሳያውቁ አይሁንልሽ፣ አይለፍልሽ፣ አይሳካልሽ ተብላችሁ ነገር ሁሉ የተቆላለፈባችሁ በእህት በወንድም በጓደኛ የተሟረተባችሁ ሟርት እርግማን ዛሬ በኢየሱስም አፈራርሰዋለሁ። ከህይወታችሁ ላይ አፈርሰዋለሁ። ከትዳራችሁ ላይ አፈርሰዋለሁ። ከፋይናንሳችሁ ላይ አፈርሰዋለሁ። ከጤናችሁ ላይ አፈርሰዋለሁ። ከልጆቻችሁ ላይ አፈራርሰዋለሁ። በኢየሱስ አሜን፣ እያልኩ ውሰድ ዛሬ ይህን የሁላችሁ የእግዚአብሔር ቃል ሲናገር እንደዚህ ል ባንቺ ላይ የተሰራ መሳሪያ ይላል አይከናወንም ይላል። በኢየሱስ ክርስቶስ በእናንተ ላይ የተሠራ ጥንቆላ ቢሆን፣ ድግምት ቢሆን፣ ሟርት ቢሆን፣ መተት ቢሆን፣ የጨሌ መንፈስ፣ የሙሚናት መንፈስ፣ የአንድ ርብ፣ የውቃቢ መንፈስ በጌታ በኢየሱስ ስም ከህይወታችሁ ላይ አራግፈዋለሁ ከእናት ከአባት እየተመለከ ዘር አረግን እየቆጠረ ለብዙ ዘመናት ከትውልድ ወደ ትውልድ እየተላለፈ የመጣ የጨለማ ኪዳን ዛሬ አፈርሰዋለሁ። በኢየሱስም ከኢትዮጵያውያን ላይ በዓለም ዙሪያ ሁሉ ካሉ ኢትዮጵያውያን ከኤርትራውያን ላይ ከአገልጋዮች ላይ ከቅዱሳን ላይ ከራእያችሁ ላይ ከቤተ ክርስቲያናችሁ ላይ በኢየሱስ ክርስቶስ ስም አፍርሸዋለሁ። ለዘላለም ሟርታቸውን አፈረስኩት። እርግማናቸውን አፈረስኩት። የሟርት መንፈስ ያለባቸው አገልጋዮች የእርግማን መንፈስ ያለባቸው አገልጋዮች ቀንና ሌሊት ከአንድ በታችሁ ሟርት እርግማን የሚወጣ አገልጋዮች ከእነዚህ ሰዎች ጀርባ የሚሰራ በነገራችን ላይ የሌዋታን መንፈስ ነው። በእርግማን መንፈስ የተሞሉ ክርስቲያኖች በቃ ሟርት ነው። የበረከት ቃት ካፋቸው አይወጣም። የሚገርማቸው ነገር በቃ ነጋጠባ እርግማን። ሰው ሲሳካለት አይወዱም። ሰው ሲከናወንለት አይወዱ። ይሄ መንፈስ አሁን ገለበጥ ሆኝ ከመንገዳችሁ ላይ የሆነ ቢዝነስ ጀምራችሁ ያ ቢዝነስ ትግል የገጠማችሁ ሥራችሁ ላይ ትግል የገጠማችሁ ጤናችሁ ላይ ትግል ያለባችሁ በኢየሱስ ክርስቶስ ስም ይሄ መንፈስ ይገለበጣል። በእናንተ ላይ የተሠራ ሟርተ፣ በእስራኤል ላይ ነው የሚለው አስማት በያዕቆብ ላይ አይሠራም ነው የሚለው በጌታ በኢየሱስ ክርስቶስ ስም ሟርትን እሰብረዋለሁ፣ እርግማንን እሰብራለሁ፣ ድግምትን እሰብራለሁ፣ መተትን እሰብራለሁ። ዛሬ ልጆቻችሁን ነጻ አወጣው። የልጆቻችሁን አይምሮ ነፃ አወጣው። ጤናችሁን ነጻ ወጣው። እናት አባቶቻችሁን ነፃ ወጣዋቸው። እህት ወንድሞቻችሁን ነፃ ወጣዋቸው። ፋይናንሳችሁን ነፃ ወጣውት። በኢየሱስም ትዳራችሁን ነፃ ወጣውት። በኢየሱስም አሁን ነጻ ይውጣ። በኢየሱስ ክርስቶስ የደሙ ጉልበት በኢየሱስ ክርስቶስ የደሙ ኃይል መስቀል ላይ በፈሰሰው በኢየሱስ ክርስቶስ የደሙ ጉልበት የደሙ ኃይል ዛሬ ነፃ አወጣዋችሁ፣ ነፃ ወጣዋችሁ። አገልጋዮች መንገዳችሁ ላይ እንቅፋት የሆነባችሁ ነገር፣ የረዘመባችሁ ትግል፣ የበዛባችሁ ይህን የሟርት መንፈስ እገለብጠዋለሁ። ይህን የእርግማን መንፈስ እገለብጠዋለሁ። የጥንቆላን የአስማትን መንፈስ እገለባብጠዋለሁ። ከዘር ሐረግ የሚመጣውን የትኛውም በኢየሱስም የትኛውም ሰንሰለት፣ የትኛውም ኪዳን በክርስቶስ ኢየሱስ የደሙ ኪዳን አፈራረስኩት። ይህን የሌዋታንን መንፈስ ገለበጥኩት። እግዚአብሔር እቀጠዋለሁ ነው ያለ። ዛሬ የሌዋታን መንፈስ እየተቀጣ ነው። የሌዋታን መንፈስ እየተቀጣ ነው ያል። እግዚአብሔር ከሕይወታችሁ ላይ እየጠረገው ነው፣ ከመንገዳችሁ ላይ እየጠረገው ነው፣ ከዘመናችሁ ላይ እየጠረገው ነው። ይህን መንፈስ ከኔ ጋር አሜን ያላችሁ ውሰድ። ወገኖች፣ አይለኛ የሆነ የበቀልን መንፈስ እግዚአብሔር በውስጤ ሞልቷል። በዚህ ሰዓት ብዙ ሰዎችን በቃ አይቻለሁ በዚህ ሃያ ምናምን ዓመት የአገልግሎት ዘመን። የሚገርማችሁ ነው የአንዱን በቃ ይቆላልፉበታል፣ ያሰሩበታል። የአንዳንድ ሰዎች ጤንነታቸው የሚገርማችሁ፣ ልክ መንፈሱ ጮሆ ሲወጣ ጤናቸው ነፃ ይወጣል። መንፈሱ ጮሆ ሲወጣ ማህፀናቸው ይከፈታል። መንፈሱ ጮሆ ሲወጣ ፋይናንሳቸው ይለቀቃል። መንፈሱ ለቋቸው ሲወጣ በረከታቸው ይለቀቃል። ቤታቸው ሰላም ይሆናል። ዛሬ በአንቺ ላይ የተደገመውን ድግም ታፍርሻለሁ በአንተ ላይ የተሟረተውን ሟር ታፍርሻለሁ፣ አፍርሻለሁ። በጌታ በኢየሱስም አፈረስኩት፣ አፈረስኩት። ነገርህን ነፃ አወጣሁት፣ ነገርሽን ነፃ አወጣሁት በኢየሱስም። እዛው በዛው እዛው በዛው ህይወት የሰለቻችሁ ኑሮ የሰለቻችሁ የድግግሞሽ የሆነባችሁ አረ ግራ ገብቶኛል የምትሉ ሰዎች፣ ነገር ግን የሰይጣንን ጥልቅ ሚስጥር ምን እንደሆነ ያልገባችሁ የእግዚአብሔር ቃል ሲናገር ምን ይላል? ዲያብሎስን ተቃውሙት እርሱ ከእናንተ ይሸሻል ነው የሚለው። አይገርማችሁ! ይሄ የሟርትና የጥንቆላ መንፈስ ይሄ የእርግማን መንፈስ አደገኛ የመንፈስ አሰራር፣ ጳውሎስንም ሊያታልለው ሞክሯል። ጳውሎስን የአዋራ ስራ፣ ጳውሎስን ሊያታልለው ሞክሯል። ቀስ እያለ እየመጣ ምን ይላል? እነዚህ የልዑል አምላክ የእግዚአብሔር ባሪያዎች ናቸው ስሟቸው እያለ ጳውሎስን ሊያታልለው ፈለገ። ሊሸውድ ፈለገ። ጳውሎስ ግን በመንፈስ ሲመለከተው ይህን የሟርተኝነት መንፈስ አይገርማችሁም? በዛ ከተማ ውስጥ የነበሩ ሰዎች በዚች ሴት ላይ በነበረው የሟርተኝነትና የጥንቆላ መንፈስ ትርፍ የሚያገኙት በመንፈሱ ነበር። ልክ ጳውሎስ መንፈሱን ይላል ገሠጸው፣ ከልጅቷም አወጣው ይላል። ልክ መንፈሱ ከወጣ በኋላ ከተማዋ ተረበሸች፣ ከተማዋ ተንጫጫች። ለምን እንደተጫጫች ልንገራችሁ። ለምን ከተማዋ እንደተረበሸች ልንገራችሁ። ሚስጥሩ ይሄ ነው። የተርፋቸው ተስፋ እንደ ወጣ ባወቁ ጊዜ ይላል ከተማ ውስጥ የነበሩ ባለሀብቶች፣ ከተማ ውስጥ የነበሩ ነጋዴዎች እላይዋ ላይ በነበረው የጥንቆላና የሟርት መንፈስ ነበረ ትርፍ ያገኙ የነበሩት ትርፋማ የሆኑት በዚህ ነበረ። ወገኖ ሼር ሼር አድርጉ። ለብዙ ሰው እንዲደርስ ሼር አድርጉ። ብዙ ሰው ነፃ መውጣት አለበት። ለካ የዚህ የነጋዴዎች የሚያተርፉበት ተስፋቸው በልጅቷ ላይ የነበረው የሟርትና የእርግማን መንፈስ ነው። ጳውሎስ በእግዚአብሔር መንፈስ ውስጥ ሆኖ በኢየሱስ ክርስቶስ መንፈሱን ሲነቅለው ሲገለብጠው፣ ጳውሎስ ላይ ጦርነት አስነሱበት፣ መከራ አስነሱበት። ከተማን ይዞ ያለ መንፈስ አለ። አንዳንድ ከተማዎችን የያዘ አንዳንዱ ቦታ ደግሞ ቤትን የያዘ ቸርቾችን የያዘ። አይገርምም ቤተሰብን የያዘ መንፈሳል ከተማን የያዘ መንፈሳል ከተማ ውስጥ የነበሩ ሙሉ ባለሀብቶች ነጋዴዎች የሚያተርፉት በዚህ ሴት ላይ በነበረው የሟርተኝነትና የጥንቆላ መንፈስ ነው እሷ ስታሟርት እሷ ስትራገብ እሷ ስትጠነቁል የሌላ ሰዎች በረከት በሙሉ ወደ እነዚህ ሰዎች ሄዳ በኢየሱስም እንደዚህ የተሰራባችሁ ዛሬ አፍርሸዋለሁ ዛሬ አፍርሸዋለሁ በኢየሱስም ነገራችሁን አስመለስኩት። ሌባ ከተያዘ ይላል የእግዚአብሔር ቃል፣ ሌባው ከተያዘ አንድ አይደለም ሰባት እጥፍ አርጎ ይመልሳል ይላል። ነገራችሁን ሰላሳ ስልሳ መቶ እጥፍ በኢየሱስ ስም አስመልሰዋል። አስመለስኩት። በረከታችሁን አስመለስኩት። ጤናችሁን አስመለስኩት። ሰላማችሁን አስመለስኩት። ትዳራችሁን አስመለስኩት። ልጆቻችሁን አስመለስኩት። በባሕር ውስጥ ያለውን ዘንዶ ይገለዋል ነው የሚለው ይህን የሌዋታንን መንፈስ የዋጣውን እናስተፋዋለን፣ እናስተፋዋለን በጌታ በኢየሱስ ። አንተም ዘንዶውን ትቀጠዋለ ነው የሚለው ለኢትዮጵያ ልጆችም ምግባቸውን ይውል ይተፋል፣ ይመልሳል። በናዝሬቱ በኢየሱስ ስም ተቀጠዋለ ነው የሚለው። ዛሬ የሌዋታን መንፈስ የዘንዶውን መንፈስ የሟርትን መንፈስ የጥንቁላን መንፈስ ዛሬ እቀጠዋለሁ በኢየሱስ ክርስቶስ በእግዚአብሔር መለኮታዊ ሰይፍ እናርደዋለን። ከተሞችን እናስለቀቃለን። አየሩን እናስለቀቃለን። ትውልዱን እናስለቀቃለን። ወጣቶችን እናስለቀቃለን። ሕፃናትን እናስለቀቃለን። የብዙ ሰዎች ትዳረን እናስለቀቃለን። ጤናችሁን በኢየሱስ ማስለቀቃለሁ። ዛሬ የስ ሎርድ፣ ሃሌሉያ፣ እሳት እየፈሰሰነ፣ ወገኖች ያለው ረጋሚ መንፈስ፣ ሟርተኛ መንፈስ ከምድሪቱ ላይ ከኢትዮጵያ ምድር ላይ ከኤርትራ ምድር ላይ በዓለም ዙሪያ ከተበተኑ ኤርትራውያን ኢትዮጵያውያን ወንድሞቼና እህቶቼ ጀርባ እየለፉ እየደከሙ ነገር ግን እንዳይከናወንላቸው የሚከለክል ይሄ የሌዋታን መንፈስ ዛሬ ገለበጥኩት አሜን እያላችሁ ውሰዱ በጌታ በኢየሱስ ውሰዱ በረከታችሁን ውሰዱ ጤናችሁን ውሰዱ ሰላማችሁን ዛሬ የእናንተ ቀን ነው የስ። የእግዚአብሔር ቃል የሚለው እሱም በዚያን ቀን እግዚአብሔር ፈጣኑን እባብ ሌዋታንን ጠማማውን እባብ ሌዋታንን በጠንካራ በታላቅ በብርቱ ሰይፍ ይቀጠዋል በባህር ውስጥ ያለውን ዘንዶ ይገለዋል ነው የሚል ይቀጠዋል ከዛስ ይገለዋል ከዛ በኋላ ቅኔ ነው ያለው ከተቀጣ ከተገደለ በኋላ ቅኔ ነው ያለው የሚገርመ ቅኔ ነው እንደዚህ ይላል በዚያን ቀን ለተወደደው የወይን ቦታ ተቀኙለት እኔ እግዚአብሔር ጠባቂው። አንደኛ ቅኔ እግዚአብሔር ጠባቂሽ ነው። እግዚአብሔር ጠባቂ ነው። ወገኖቼ በሚገርም አይነት መለኮታዊ ጥበቃ አንተን፣ ቤተሰብን፣ ራእይን፣ ቤተ ክርስቲያንን ያንተን የሆነውን ነገር ሁሉ እግዚአብሔር በእሳት በእሳት ይጋርደዋል፣ ይጠብቀዋል። ከዛ ሁል ጊዜ አጠጣዋለሁ። ምን እያለ ነው? አይደርቅም፣ ድርቀት የሚባል አይኖርም እያለ ነው። ክብር ለሰራዊት ጌታ ለእግዚአብሔር ይሆን። ከዛስ ምን ይላል? ማንም እንዳይጎዳው በሌሊትና በቀን እጠብቀዋለሁ ይላል። ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ ነው። ማንም እንዳይጎዳው በቀንም፣ እጠብቀዋለሁ በሌሊትም እጠብቀዋለሁ ነው። ይህንን ቃል በኢየሱስም አወጭኩባቸው። የተጠበቀው ሁልጊዜ የጠጣው ማንም እንዳይጎዳው በቀንም በሌሊትም እግዚአብሔር የጠበቀው ለምንድን ነው ሲባል፣ ውጤቱን በሚገርም አይነት እንደዚህ ይላል ቁጥር ስድስት ላይ ኢሳይያስ ሀያ ሰባት ቁጥር ስድስት ላይ በሚመጣው ዘመን ያይቆብ ሥር ይሰዳል። እዛው ቦታ ላይ እዛው ቦታ ላይ ሌዋታን በተቀጣበት ቦታ ላይ ሌዋታን በተገደለበት ቦታ ላይ በዛው ቦታ ላይ ይውላችሁ። በሚመጣው ዘመን ያይቆብ ሥር ይሰዳል። እስራኤል ያብባል፣ ይጨበጭባል በፍሬያቸው የዓለምን ፊት ይሞላሉ፣ ይላል ኢየሱስ ጌታ ነው። እዛው ሌዋታን በተቀጣበት ቦታ ላይ በሚመጣው ዘመን ያዕቆብ ስር ይሰዳል፣ ይጨበጭባል፣ ያብባል፣ በፍሬው የምድርን ፊት ይሞላል። በተገፋችሁበት፣ ባዋረዷችሁ ቦታ ላይ፣ ባሟረቷችሁ ቦታ፣ በረገሟችሁ ቦታ ላይ እዛው ላይ እግዚአብሔር ስር ያሰድዳችኋል፣ ወደ ላይ ያሳድጋችኋል፣ ወደ ጎን ያሰፋችኋል፣ ትጨበጭባላችሁ፣ ትለመልማላችሁ፣ ፍሬያማ ትሆናለ። ፍሬያችሁ ደግሞ ምድርን ይሸፍናል። ፍሬያችሁ ዓለምን ይሸፍናል። አንድ ሰው አሜን ይበልስ ነገር ተገድቦ አይቀርም። ነገር ባለበት አይቀጥልም። እግዚአብሔር አምላክ ጣልቃ ይገባል። መለኮት ጣልቃ ይገባል። እጁን ጣልቃ ያስገባል። ዛሬ የእግዚአብሔር መለኮታዊ የእሳት መጥረጊያ ምድሪቱ ላይ ተዘርገታለች ይህንን ድምፄን ከሚሰማ ሰው ጀርባ ከፊቱ ላይ ከግራ ከጎን ከፊት ከኋላ ከህይወቱ ከአገልግሎቱ ከትዳሩ ከኑሮ ከጤናው ከፋይናንሱ ላይ የሌዋታን መንፈስ የሟርት የእርግማን የጠንቆላ የአስማት የድግምት መንፈስ በጌታ በኢየሱስ ክርስቶስም ፈረሰ ፈረሰ ፈረሰ ይህ መልእክት ለብዙ ሰው ሼር አድርጉ፣ ለብዙ ሰው እንዲደርስ አድርጉ። ብዙ ሰው በዚህ መልእክት እግዚአብሔር አምላክ ነፃ ያወጣችኋል። ወዳችኋለሁ፣ አከብራችኋለሁ። ዘመናችሁ የተባረከ ይሁን። እናንተና የእናንተ ነገር በሙሉ ከዚህ ቀን ጀምሮ በክርስቶስ ደም ተሸፍኗል። በሚመጣው ዘመን ያዕቆብ ሥር ይሰዳል፣ እስራኤል ያብባል፣ ይጨበጭብማል በፍሬው የዓለምን ፊት ይሞላል። ሻሎም ሻሎም ሻሎም፣ ጸጋና ሰላም ከእናንተ ጋር ይሁን። አሜን፣ ሃሌሉያ።